ጤና ይስጥል ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያል አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። ዮሐንስ ደረጀ የተባለ የ19 ዓመት ወጣት የእናቱን እህት አክስቱን በአሰቃቂ ሁኔታ መግደሉ ተሰምቷል። ድርጊቱ አስከፊና የሚያሳዝን ነው። በዝርዝራችን የምትሰሙት ይሆናል። የኮሪደር ሳር በልተው የተያዙ አህዮች መታሰራቸው ተገልጿል። ታስረውስ ምን ሆኑ? መጨረሻቸው ምንድነው? ዝርዝር አለ። የትምህርት ሚኒስቴር አስገዳጅ መመሪያ በተማሪዎች ተቃውሞ ገጥሞታል። ትሰሙታላችሁ። እንጀራ በሸቀጣሸቀጥ ሱቆች እንዳይሸጥ ተከልክሏል። ዝርዝር አለ። ኤርትራ ባለፉት ስድስት ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገቡባቸው ሀገራት ውስጥ አንዷ መሆኗ ተገለጸ። ቀጣዩን አሳዛኝ ጥፋት ለመከላከል በፕሪቶሪያ ስምምነት ላይ የተጣለው የፖለቲካ ከበባ መነሳት ይኖርበታል። ዝርዝር አለ። ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚሳተፉ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ ያቀረበ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። እንኳን ደስ አላችሁ። የመጀመሪያ ዙሮ የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ አቅርበናል። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞው ለሚመዘገበው ያ ሰዎች ብቻ በተደረገው ቅናሽ ማለትም ባለ 2 መኝታ በ720 ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንልዎታል። ምን ይሄ ብቻ! በልዩነት ለሃደም ቻችን ታላቅ ቅናሽና በቤተሰብ አልያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለሃዮቹ አንዱ ይሁኑ ታዲያ ምን ይጠብቃሉ? አሁኑኑ በ0939 049839 ላይ ይደውሉ። የፕሪቶሪያ ስምምነት ከተፈረመ ከዓመት በኋላ የኢትዮጵያ ፖለቲካ ሊቃን ሀገሪቱን ወደ አዲስ ግጭት ለማስገባት እያመሩ ነው። አንደኛው ክፍለ ዘመን ብዙ ልጆች ካለቁበት ጦርነት መካከል አንዱን ያስቆመው ወሳኝ ሰላም ስምምነት ተብሎ የተወሰደው ሰነድ የፈረሙት አካላት ያደረጉት ባለው ፖለቲካዊ፣ ወታደራዊና ትርክታዊ ጥሰት ምክንያት በቀላሉ ሊፈርስ የሚችል ሰነድ ሆኗ፣ አሁን ውጥረቱን የሚያባብሱ ቋንቋዎች በአደገኛ ሁኔታ እየተገለጡ ናቸው። ቀውስ ምክንያት የፌዴራል መንግስት የፕሪቶሪያን ስምምነት የመተግበር ፍላጎት ማጣት ነው። የፌዴራል መንግስት ህወሀት እንደ ስምምነት ፈራሚ ያለውን ቅቡልነት በመንፈግ የፕሪቶሪያ ስምምነት ትክክለኛነቱን ሙሉ በሙሉ ጥያቄ ውስጥ አስገብቶታል። ይህ ድርጊት ወደ ግጭት የሚወስድ ድንበር ዳግመኛ የመክፈት አደጋ ደቅነዋ። የፌዴራል መንግስት የፕሪቶሪያን ስምምነት አለመተግበሩ ከመከላከያ ውጭ ያሉ ኃይሎችና ና የኤርትራ ኃይሎች በትግራይ መገኘታቸውን ኢትዮጵያን ወደ ሌላ ጥፋት ሊወስዱ ት ሰጋደቅ ነው። ባታ ብልጽግና ፓርቲ የኢትዮጵያ መከላከያ ሰራዊትና የፌደራል የጸጥታ ተቋማት ይህንን ወደ ጥፋት አቅጣጫ እየተደረገ ያለውን ጉዞ ለመቀልበስ በአስቸኳይ እርምጃ መውሰድ አለባቸው። እንጀራ በሸቀጣሸቀጥ ሱቆች መሸጥ መከልከሉን ባለስልጣኑ አስታወቀ። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣሸቀጦች በሚሸጡበት ሱቆች ውስጥ እንጀራና ዳቦ መሸጥን የሚከለክል አዲስ ውሳኔ ማስተላለፉን አስታውቋል። የባለስልጣኑ ምክትል ስራ አስኪያጅ አቶን ጋርቀታ የተለያዩ መርዛማ ነገሮች፣ ሳሙናና ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን እንጀራና ዳቦን መሸጥ ልክ ባለመሆኑ ለ መከልከል መገደዳቸውን ለኤኤምኤንኤፍኤም 96.3 ተናግረዋል። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይም ለዚሁ መሸጫ ተብለው በተፈቀደ ቦታዎች መሆናቸውን አስረድተዋል። ሕብረተሰቡ ለጤናው ጠንቅ መሆኑን ተገንዝቦ ተባባሪ እንዲሆንና ጥቆማም እንዲሰጥ የጠየቁት ምክትል ስራ አስኪያጁ ያልተፈቀደላቸው ነጋዴዎች ሲሸጡ ከተገኙ አስፈላጊውን እርማት እርምጃ እንደሚወሰድባቸው ማስገንዘባቸውን ዘገባው አመልክቷል። ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚሳተፉ ፓርቲዎች እጮቻቸውን እንዲያስመዘግቡ ጥሪ አቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት በሚካሄደው ሰባተኛው ጠቅላላ ምርጫ የሚወዳደሩ ፖለቲካ ፓርቲዎች እጮቻቸውን በቦርዱ በበለጸገው ሲስተም እንዲያስመዘግቡ ጥሪ አቅርበዋል። ቦርዱ ትናንት ህዳር ስምንት ቀን ባወጣው ማስታወቂያ ፓርቲዎች በተቀመጠው የማስፈንጠሪያ ሊንክ አማካኝነት የቀረቡትን የምዝገባ ቅጾች ማውረድና በተጠየቀው መሰረት መሙላት ይጠበቅባቸዋል ብሏል። ሰነዶቹን ከህዳር 8 ቀን እስከ ህዳር 23 ቀን 2018 ዓ.ም ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤት ቢሮ ቁጥር 004 ፓርቲው ቀደም ሲል ለቦርዱ ባስቀመጠው ይፋዊ ወኪል አማካኝነት በአካል በመገኘት እንዲያቀርቡ ቦርዱ አሳስቧል። ቦርዱ በስድስተኛው ጠቅላላ ምርጫ የተሳተፉ የፖለቲካ ፓርቲዎች በሚቀጥለው ምርጫ ተመሳሳይ የምርጫ ምልክቶችን ለመጠቀም ቅድሚያ እንደሚሰጣቸውም አስታውቋል። ፓርቲዎቹ የህግ መስፈርቶችን የሚያሟሉ አዲስ የውድድር ምልክቶችን ማቅረብ ወይም በቦርዱ የተዘጋጁ ምልክቶችን ዝርዝር ለመምረጥ በአካል ቀርበው መምረጥ እንደሚችሉም ተገልጿል። ኤርትራ ባለፉት ስድስት ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ ሆነ። ሚግሬሽን ኦብዘርቫቶሪ ኦክስፎርድ ከፈረንጆቹ ከ2018 እስከ 204 በትናንሽ ጀልባዎች ከፍተኛ ስደት የተመዘገበባቸውን ሀገራት ይፋ ያደረገ ሲሆን ስድስት ሀገራት ኢራን፣ አፍጋኒስታን፣ ኢራቅ፣ አልባኒያ፣ ሶሪያ፣ ኤርትራ ላለፉ ስድስት ዓመታት ዜጎቻቸው በትናንሽ ጀልባዎች ሀገራቸውን ለቀቡ መሰደድ ሰባ ፐርሰንት ያሉን ይዟል ብለዋል። በስደት ኢራን 17%፣ አፍጋኒስታን 15%፣ ኢራቅ 12%፣ አልባኒያ 10%፣ ሶሪያ 9% እና ኤርትራ 8% ይይዛሉ። ለዚህ ስደት መነሻው በሀገር ውስጥ ከፍተኛ ግጭት፣ ከባድ የሰብአዊ መብት ጥሰቶች፣ ወታደራዊና አምባገነናዊ አገዛዝና ገደብ የለሽ ወታደራዊ አፈሳን እንደ ምክንያት ያስቀምጦታል። ኤርትራ በከባድ ጭቆና ጦርነት ሳይሆን በዓለም ላይ ካሉት እጅግ ጨካይ ስርዓት አንዱ፣ ወሰን የሌለው ወታደራዊ ግዳጅ፣ የዘፈቀደ ስር ማሰቃየት፣ ነፃ ፕሬስ አለመኖር፣ የእድሜ ልክ ወታደራዊ አገልግሎት ለስደት ዋነኛ መንስኤዎች እንደሆኑ በሪፖርቱ ተጠቅሷል። የትምህርት ሚኒስቴር አስገዳጅ መመሪያ በተማሪዎች ተቃውሞ ገጠመው። የኢፌዴሪ ትምህርት ሚኒስቴር ከሚመጣው አመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ሊተገበር ያቀደው አዲሱ አስገዳጅ መመሪያ ከፍተኛ ተቃውሞ እያስነሳ መሆኑ ተገልጿል። ሚኒስቴሩ ባቀደው መሰረት ከመጪው የትምህርት ዘመን ጀምሮ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ አመት ትምህርታቸውን ሲያጠናቅቁ ለአንድ አመት የሚቆይ የማህበረሰብ አገልግሎት እንዲሰጡ ያስገድዳል። ከተለያዩ ዩኒቨርሲቲዎች የተውጣጡ ተማሪዎች ትላን ጀምሮ በተለያዩ የሀገሪቱ ትምህርት ተቋማት ድምጻቸውን በማሰማት ላይ ናቸው። ተማሪዎቹ ሚኒስቴር መስሪያ ቤቱ ያወጣውን አስገዳጅ መመሪያ ያለ መምህርነት ሙያ ስልጠና ተግባራዊ መደረጉ ተገቢ አይደለም ሲሉ ተከራክረዋል። የትምህርት ሚኒስቴር በበኩሉ ይህን ክርክር ለመመለስ የሚከተሉትን ማሳሰቢያ ሰጥቷል። የመጀመሪያ ዲግሪ ያላቸው ተመራቂ ተማሪዎች የአንድ ዓመት የማስተማር ሰነዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን ይችላሉ ይላል። ውዝግቡ እንደቀጠለ ሲሆን የሚኒስቴሩ ውሳኔ ተማሪዎችንም ሆነ የከፍተኛ ትምህርት ተቋማትን እንዴት እንደሚነካ የሚታይ ይሆናል። የኮሪደር ልማት ላይ ሳር የበሉ አህዮች ክስ ተመሰረተባቸው። የኮሪደር ልማት ሳር በልተዋል የተባሉ ሁለት አህዮች ለ30 ሰዓታት ታስረው እንደቆዩም ተገልጿል። የአካባቢው ነዋሪዎች እና ምስክሮች የአህዮቹ ታስሮ መቆየት ተገቢ እንዳልሆነ እየገለጹ ይገኛሉ። አንድ የአካባቢው ነዋሪ እንስሶች እኮ ናቸው፣ ተራቡና በሉ እንጂ ሆን ብለው ሕግ አልጣሱም ብሏል። ሌላኛው አንድ ግለሰብ ምንም ቢሆን የ30 ሰዓት እስር ልክ ያለፈ ነው፣ ሳሩንም ቢሆን ከማን ዘንድ ነው የሰረቁት ሲሉ ጥያቄ ማስጠንቀቂያ አንስተዋል። ታዲያ መጨረሻ ላይም እነዚህ ሁለት አህዮች ለእያንዳንዳቸው አራት አራት ሺ ብር ተቀጥተው ባለቤታቸው ስምንት ሺ ብር እንደከፈለ ታውቋል። ዮሐንስ ደረጀ የተባለ የ19 ዓመቱ ወጣትና የ12ኛ ክፍል ተማሪ ነዋሪነቱ በደብረ ሊባኖስ ወረዳ ሸፈሮ ደብረ ጽጌ ከተማ ነው። ዮሐንስ ደረጀ ዓለም ፀሐይ ኩምሳ ከተባለ የእናቱ ታክስቱ ጋር አብሮ ያደገና ሁለቱም በአያታቸው ቤት ለበርካታ አመታት አብረው በመኖር አሳልፈዋል። ሟች ዓለም ፀሐይ ኩምሳ የሃያ አምስት ዓመቱ ወጣት ስትሆን በፀጉር ሙያ በቴክኒክና ሙያ ተቋም ተምራ በፀጉር ስራ ተቀጥራ ራሷንና የእህቷን ልጅ ዮሐንስን የማስተማር ኃላፊነት ተጥሎባት ነበር። ሟች የእህቷን ልጅ የምታስተምረው ታላቅ እህቷ ሳውዲ አረቢያ ለስራ በመሄዷ ነበር ሲሉ የደብረ ሊባኖስ ወረዳ ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር መንግስቱ አሰፋ ገልጸዋል። የዮሐንስ እናት ልጇን ለእህቷ ለዓለም ፀሐይ አደራ ሰጥታ ከሀገር ከወጣች በኋላ ዮሐንስ በእናቱና በአክስቱ በዓለም ፀሐይ ድጋፍ የልብስ ስፌት ስልጠና በተጨማሪ ወስዶ በ2018 ዓ.ም ምረት የ12ኛ ክፍል ብሔራዊ ፈተና ተፈታኝ ነበር። ይሁን እንጂ አክስቱ የተሻለ ስራ ፍለጋ ከሸረሮ ደብረ ጽጌ ከተማ ወደ አዲስ አበባ በመምጣት በስራ አጋጣሚ ከአንድ ወጣት ጋር ተዋውቃ ሱሉልታ ከተማ ቤት ተከራይታ መቀመጥ እንደጀመሩ የገለጹት ኢንስፔክተር መንግስቱ አዘፋ በዚህ ጊዜ ሟች ቀደም ሲል ከዮሐንስ ደረጀ ጋር የነበረች ጊዜ የነበራትን የቤት ዕቃዎች በሙሉ መውሰድ ፈልጋ አብሮ አደግ ጓደኛዋን ወደ እህቷ ልጅ ዮሐንስ እንድላከችም ገልጻለ። ዮሐንስ የተወሰኑ የቤት ዕቃዎችን በጓደኛ አማካኝነት የላከላት ሲሆን ሟች ዓለም ፀሐይ ግን ይህ ብቻ አይደለም የኔ ዕቃ በቃ ከቀረው ዕቃው ውስጥ ጂፓስ ላክልኝ ትለዋለች። በዚህ ጊዜ ውስጥ ዮሐንስ አንቺ ራስ መጥተሽ ውሰጅ እንጂ እኔ ከእንግዲህ ወደ አንድም ድምቃለከም ሲላት ሟች ዓለም ፀሐይ ኩምሳ የዮሐንስ አክስት ነሐሴ 12 ቀን 2017 ዓ.ም ማታ ወደ 12 ሰዓት አካባቢ ከሱልልታ ከተማ ወደ ሸፈሮ ደብረ ጽጌ እንደመጣችም ገልጸዋል። ሟች እህቷ ልጅ ጋር በአያታቸው ቤት ምሽቱን አብሮ ካሳለፉ በኋላ ሌሊት ላይ አክስቱ መተኛቷን ያረጋገጠው ዮሐንስ እናቴ በምትልከው ገንዘብ የተገዛውን ዕቃ ወስዳ ጨረሰች ይህ ጅፓ ዝማኔ እያለው አትወስድም በማለት ሌሊት 8 ሰዓት ላይ የእናቱን እህት በተኛችበት በስለታማ ጩቤ ወግቶ በገመድ አንቆ እንደገደላትና ጠዋት ላይ እጁን ለፖ ፖሊስ እንደሰጠም ኢንስፔክተር መንግስቱ አሰፋ ገልጸዋል። ፖሊስም የሟችን አስከሬን በሆስፒታል በማስመርመር የአስከሬን የምርመራ ውጤት እንደደረሰው ከሌሎች ማስረጃዎች ጋር በማጠናከር ለአቃቢ ህግ ልኳል። የኦሮሚያ ሰሜን ሸዋ ዞን ከፍተኛ ፍርድ ቤት ህዳር 4 ቀን 2018 ዓ.ም በኋላው ችሎን ተከሳሽ ዋነስ ደረጀ በ19 ዓመት እስራት እንዲቀጣ ወስኖበታል። ውድ አርማ የተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎች እንዲመስሉ ነበር። ከሰዓታት በኋላ በሌላ መረጃ